ምን ያህል ሰዓት ይፈጅበታል? አንድ ሻማ ሻማ ሆኖ እዚህ ውስጥ ለመውጣት በአንድ ጊዜ 300 ሻማዎችን የሚያመርት ነው። የሀይል ፍጆታ ይጠቀማል ወይስ አይጠቀምም? ለሴቶችም፣ ለሕፃናት ልጆች ምናምን ቁጭ ብሎ መስራት የሚችሉበት አይነት ማሽኖች ናቸው ማለት ነው። ሻማን ለማምረት የሚያስፈልጉ ግብዓቶች ምንድን ናቸው? በስሞል ስኬል ያሉ ሰዎች ያዋጣቸዋል ተብሎ የሚታሰቡ የ35 ግራም ሻማዎች ናቸው። አንዱ ሻማ ገበያ ላይ ምን ያህል እየተሸጠ ይገኛል? ሰላም ተመልካቾቻችን፣ እንደምናላችሁ። ይህ የወጣቶች ቢዝነስ ፕሮግራማችን ነው። በዛሬው የወጣቶች ቢዝነስ ፕሮግራማችን ወጣቶች ሊሰሯቸው የሚችሉ የቢዝነስ አይነቶች እስከነ ማሽናቸው ምን እንደሚመስል ልናስቃኛችሁ ቢቲ ማኒፋክቸሪንግ ጋር ተገኝተናል። በምን ያህል ካፒታል እነዚህን ቢዝነስ መጀመር እንችላለን የሚሉትን ጠቅላል ያሉ መረጃዎችን ወደ ውስጥ ገብተን የምናስቃኛችሁ ይሆናል። ዝግጅቱን ወደ እናንተ እያደረስ እኔ በአምላክ አበራ አብሪያች ቆይታ ማድረግ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። እንግዲህ በፊቶቹ ከምንመለከታቸው የሻማ መስሪያ ማሽኖች ለየት ያለ ተለቅ ያለ ነው እና እስቲ ስለዚህ ማሽን አጠቃቀሙ ምን ይመስላል የሚለው እና ሌሎች ተጨማሪ ፊሸሮችን ደግሞ ከአንድ አንድ በትንስ ማ እንግዲህ ይሄ ሻማ በአንድ ጊዜ ሶስት መቶ ሻማዎችን የሚያመርት ነው እና የራሱ የውሃ ታንከር አለው። በቀላሉ ይሄን ከፍና ዝቅ በማድረግ በዚህ በሰንሰለቱ ውሃ ውስጥ ቶሎ እንዲቀዘቅዝ ማለት ነው። ቶሎ እንዲቀዘቅዝ ውሃ ውስጥ የሻማ ሞልዱ እንዲነከር እና ያው እንደሚታወቀው ሻማው ቀልጦ ስለሆነ የራሱ ሙቀት አለው። ቶሎ ቀዝቅዞ የምርት ሂደትን ለማፍጠን የራሱ የውሃ ታንከር የተሰራለት ነው። ውሃ ውስጥ ነክሮ በቀላሉ በዚሁ ስቦ ማውጣት ይቻላል ማለት ነው። ጥሩ ምን ያህል ሰዓት ይፈጅበታል? አንድ ሻማ ሻማ ሆኖ እዚህ ውስጥ ለመውጣት የመሙያ ጊዜውና የክር መጠምጠሚያ ጊዜውን ጨምሮ ግፋቢል 15 ደቂቃ ነው የሚወስደው። የራሱ ማቀዝቀዣ ስላለው በ15 ደቂቃ ውስጥ ከ300 ሻማዎች በአንድ ጊዜ ይወጣል ማለት ነው። በቀን ምን ያህል ሰው ማምረት ይችላል? ያው በአንድ ጊዜ ሶስት መቶ ካለ በቀን ደግሞ እንደየአሰራራቸው እንደየሰው ፍጥነት የሚለያይ ይመስለኛል። ከዛ ጋር ግን እንደ ማክሲመም ወይምም ደግሞ ሚኒመም ተብሎ የተቀመጠለት የቁጥር መጠን ካለው እሱን እናንሳ። አክቹሊ በዛ መጠን ያው በቀን ስምንት ያው ማባዛት ነው። በአንድ ባች አንድ ባች ማለት ያው በ15 ደቂቃ ውስጥ እስከ 20 ደቂቃ ባለው ውስጥ እንኳን ብንወስድ በዛ ሰዓት ውስጥ 300 ሻማዎችን የሚያመርት ከሆነ ያን ያው ወደ ስምንት ሰዓት መቀየር ነው። ብዙ የሚያስቸግር አይደለም። ጥሩ። የኃይል ፍጆታ ይጠቀማል ወይስ አይጠቀምም? እዚህ ጋር ምንም የኃይል ፍጆታ የሚጠቀመው ነገር የለም። መብራት፣ ኤሌክትሪክ የለም። ያው ለማቅለጥ ብቻ ሌላ ቦታ ቀልጦ ያው ኤሌክትሪክ ሊሆናል፣ በሌላ ነገር ሊያቀልጡ ትችላሉ። እዚህ ጋር ግን ምንም ኤሌክትሪክ የሚጠቀመው ነገር የለም ማለት ነው። ጥሩ። ሻማን ለማምረት የሚያስፈልጉ ግብዓቶች ምንድን ናቸው? ሻማን ለማምረት ያው ዋናው ዋክስ እና ክር ነው። ሌላ ምንም ግብዓት የለውም። ይሄን ማሽን ወስዶ ዋክስና ከርን ብቻ ገዝቶ ዋክሱን እያቀለጡ እዚህ ውስጥ መክተብ ማለት ነው። ጥሩ አዋጭነት ውስጥ ምን ይመስላል? እስኪ እነዚህ አሁን የቁም ወይንም ደግሞ አንድ ቁጥር የምንለው አይነት ቤትኛው ቦታ ላይ በቤት ውስጥም እንዲሁም ደግሞ በተለያዩ እምነት ተቋማት ላይ የሚገለገሉበት የሻማ አይነት ነው እና ምናልባት የገበያ ትስስሩ ወይንም ደግሞ ገበያ የማግኘቱ ነገር ምን ይመስላል? የሻማ ቢዝነስ ገበያው ማለት በማንኛውም ሰዓት የጅምላ ተረካቢዎች በማንኛውም ሰዓት ምንም ያህል ይዘሽ ብትሄጂ በጣም ተረካቢዎች አሉት። የሻማ ገቢያ እንደዚህ እንትን የሚል አይደለም፣ የሚያስቸግር አይደለም። በማንኛውም ሰዓት ተረካቢዎች አሉ። እንደዛም ሁሉ ደግሞ ራሳይ ልቸርችር ከተባለ ደግሞ በየሱቁ በማስረከብ የተሻለ ትርፍ ይኖረዋል። ግን ያው ምርት ብዙ ጊዜ አምራች ስትሆኝ በብዛት አምርተሽ በብዛት ብትሸጪ ነው የሚያዋጣው እና አምራች አሉ በጣም ተረካቢዎች አሁን በማንኛውም ሰዓት ምንም ያህል መረከብ እንችሉ አቅም ያላቸው ተረካቶች አሉ። ጥሩ። ማሽኑ ምን ያህል ነው? ማሽኑ ይሄ አሁን ሙሉ ከስትራክቸሩ ከነታንከሩ 250 ሺ ብር ነው። የስራው ውጤታማነት በዚህን ያህል ካነሳን፣ ምናልባት ሰዎች ይህንን ቢዝነስ ለመጀመር ስልጠና ያስፈልጋቸዋል ወይ? ስልጠና የሚያስፈልጋቸው ማለት ያስፈልገናል ብላ ካሰቡ እኛ እዚሁ ስልጠናውን ሰጥተን እዚሁ አምርተን አሳይተናቸው እንሸኛቸዋለን። እንዲሁም ደግሞ እራሳችን ያዘጋጀነው ቪዲዮ አለ፣ የስልጠና ቪዲዮዎች እነሱን በቴሌግራምም ሆነ ሼር እናደርጋቸዋለን እና ያን ያህል ስልጠና ብዙ በጣም ቀላል ለማምረት ቀላል ስለሆነ ስልጠና ያን ያህል የሚያስፈልገው አይደለም። ግን እኛ ሙሉ ለሙሉ እዚሁ ያሰልጥነን እዚሁ አምርት አስመርተን አምርተን አሳይተን ነው የምንሸኛቸው ከስተምሮቻችንም ማለት ነው ጥሩ ማሽኑ አሁን ምን አይነት ቦታ ላይ ተቀምጦ ቢሰራ የተሻለ ነው ተብሎ ይታሰባል ምናልባት እያንዳንዱ ማሽኖች ሁሉም ቦታ ላይ ተቀምጦ ይሰራ ስለማይባል ይህ ማሽን በቤት ውስጥ መሰራት ይችላል ወይንስ ደግሞ ለዚህ ማሽን ብቻ ተብሎ ኪራይ ወይም ደግሞ ግቢ ውስጥ መሰራት የሚችል ነው ይህ ማሽን በቃ እንደምታየው የያዘችውን ቦታ ብቻ ነው የሚይዘው ከዛ የተለየ ብዙ ትርፍ ቦታ ያስፈልግም ምናልባት ሻማውን ካመረጥሽ በኋላ እንደምታምርች የምርትን የምታስቀምጭበት ቦታ ካስፈለገሽ እንጂ በቃ ሜትር ካምሳ በሜትር ካምሳ በሆነች ክፍል ውስጥ በቀላሉ እዛው ቁጭ ብለን የምናምርት የምንችልበት ማሽን ነው። ከዚህ የሚያናነሱ የሻማ ማምረቻዎች አሉ ወይ? ያ አሉን። ከዛ ያናነሱ በቀላሉ ፖርተብል የሆኑ ጠረጴዛ ላይ ቁጭ ብሎ የምናምርትባቸው የምንችላቸው ማሽኖች አሉ። እነሱን ላሳይሽ። እሺ እዚህ ጋ እንደምታያቸው እነዚህ ትና አነስ ያሉ ለቤት ውስጥ በማንኛውም ሁኔታ መጠቀም ወይ ጠረጴዛ ላይ የምንጠቀማቸው የሻማ መስሪያ ማሽኖች አሉ። 16 ሻማ ከሚያመርተው ጀምሮ እዚ 22 አለ፣ 26፣ 52 እንዲሁም 34ም አለን እዚ ጋ እንደምታየው 60ም ኦልሬዲ እንደየመጠናቸው በሚፈልጉት ግራም ልክ ይሰራላቸዋል ማለት ነው። እነዚህ ናቸው። እንዲሁም እዛ ጋ የምታያት ለልደት ሻማ ምትሆን ቀጠን ያለች በአንድ ጊዜ ሰባ ሁለት የምታመርት ማሽንም አለችን እቺ፣ በቀላሉ ጠረጴዛ ላይ በማንኛውም ሁኔታ አርጋ አስቀምጠን የምንጠቀማት ለሴቶችም፣ ለህፃናት ልጆች ምናምን ቁጭ ብሎ መስራት የሚችሉበት አይነት ማሽኖች ናቸው ማለት ነው። ጥሩ፣ ምናልባት የምንጠቀመው ግብአት ዋክስ ነው ብለህኝ አልቅድም ና አሁን ላይ ደግሞ ለተለያዩ ህፃናትም ሊሆኑ ይችላሉ፣ እስከ ከፍተኛ ድረስ ያሉ ሰዎች መስራት ይችላሉ እያልከኝ ነበር። ና ምናልባት ኬሚካሉ ጤናን የሚጎዳ አይደለም ወይ? ኬሚካሉ ያን ያለ ጤና ጎጂ አደለም። ምክንያቱም ያው ሻማ በየቤታችን ሁላችንም የምንጠቀመው እስከሆነ ድረስ በዚህ ያን ያለ ጎጂ ነው ተብሎ የሚታሰብ አደለም። ለጥንቃቄ ግን ያው ማስክ መጠቀም ይቻላል። ምናልባት አሁን ሻማዎች የተለያየ አይነት ሳይዝ አላቸው። በተለምዶኛ ቀጭኑ ወፍራሙ እያልን እንጠራለን። እና የትኛውን ነው የሚያመርትልን? እነዚህ እዚህ ጋር የሰራ ናቸው በ35 ግራም የሚመረቱ በስሞል ስኬል ያሉ ሰዎች ያዋጣቸዋል ተብሎ የሚታሰቡ ያው 35 ግራም ሻማዎች ናቸው። ግን እንደየከስተመር ትእዛዝ በ16 ግራም እንሰራለን 25 ግራምም 30 35 እና እስከ 40 ግራም ድረስ እንሰራለን። ያው እንደየ ከስተመሩት ትዕዛዝ ብዙ ጊዜ እኛ ሰርተን የምንይዛቸው በ35 ግራም ናቸው ማለት ነው። ሰዎች ቢዝነስን ሲጀምሩ ትርፍንም በዛን ያህል ለማግኘት ነው። ቢዝነስ ሲባልም ደግሞ እንደዛ ስለሆነ ምናልባት በእነዚህ የሚመረቱ ሻማዎች ምን ያህል ማውጣት ይችላሉ? አንዱ ሻማ ገበያ ላይ ምን ያህል እየተሸጠ ይገኛል? አሁን ላይ ያው በተለይ በአሁን 35 ግራም የሚባለው ሀያ ብር ሱቅ ላይ በጭርቻሩ ዋጋ ሀያ ብር እየተሸጠ ያለው ሻማ ነው። ከዛ በታች 30 ግራሙ በ15 ብር የሚሸጠው ነው ማለት ነው። እና እንደየደረጃው ያው ዋጋውም ዝቅ ይላል ማለት ነው። ስለዚህ ሰዎች ይሄንን እያመረቱ ለአከፋፋዮች እንኳን ቢሰጡ ውጤታማ ነው ማለት እንችላለን። በደንብ ውጤታማ ነው። እስቲ ዋጋቸውን እያንዳንዱ እናንሳ። ዋጋቸው እንግዲህ ከትንሿ ከ16 ሻማ ከምታመርተው ብንጀምር፣ አሁን እሷ 15 ሺ ብር ናት። እና እንደየደረጃው ከፍ እያለ እየዳል ማለት ነው። ዋጋ ላይ ብዙም እኛ አምራች ስለሆን አንጨምርም። ጥሩ ስ አምራችን ብለህናለና ይህንን ማሽን እንዴት ነው የምታመርቱት? ይህን ማሽን ያው የምናመርተው ማንኛውንም ያው አሉሚኒየም፣ አሉሚኒየሞችን ስክራፖችን ከሰብሰብን በኋላ ማቅለጫ አለን። ማቅለጫው ላይ አሉሚኒየሙን አቅልጥን ከዛን እሱን በሞልድ እናፈስና ይህን ቅርጽ እንዲይዝ እናደርጋለን። ከዛ በኋላ ሴንሲ ማሽን ላይ ሙሉ ለሙሉ ያልቃል ማለት ነው። በጣም ጥሩ። ሞልዶቹንም እንደምትሰሩ በተወሰነ መልኩ እያወራን ነበር። እና ምን አይነት የሞልድ አይነቶችን የምትሰሩት? የተለያዩ ሞልዶችን እዚህ ጋር የሚታዩ ሞልዶች አሉ። በተለይ የፕላስቲክ ቦትል ሞልዶች እንደገና፣ የሪበርኪና እቃዎች እና የተለያዩ የሃይላንድ ክዳኖች፣ የጡጦ እና የመሳሰሉትን ሞልዶችን እዚሁ እኛው እናመርታለን፣ በሀገራችን ውስጥ ማለት ነው። በተለይ እነዚህ የዘይት እቃዎችን አሁን ከሶስት ሊትር እስከ አምስት ሊትርን ድረስ ይሰራ ነው፣ ሰርተናል፣ ከዚህ በፊትም ማለት ነው። በጣም ጥሩ። ምናልባት አሁን ሞልዶች አጠገባችን ላይ ስላሉ ወደዛ ጋ እናቅናና ምን ምን ሞልዶች እንደሆኑ ደግሞ እንመልከት። እሺ እንግዲህ እዚህ ጋር እንደምንመለከተው ያው የሴቶች ቀበቶ ማምረቻ ሞልድ አለን። እንዲሁም የሳሙና ማስቀመጫ ሞልዶች አሉን። እንዲሁም የቻርጀሮችን ማምረቻ ሞልዶች፣ እንዲሁም የበረኪና ዕቃ፣ የኢንተርሎኪንግ ብሎኬት ማምረቻ ሞልዶች አሉን። እንደገና እዚያ ጋር የጡጦ እና የመሳሰሉትን ሞልዶቹን እዚህ እናምርታለን ማለት ነው። እነዚህ ሁሉ እዚሁ አምረት ናቸው ናቸው ጥሩ። ከሞልዶቹ በተጨማሪ ምርቶቹን ስታመርታላቸው ምርቶቹን አሁን በተለይ በፕላስቲክ እነዚህ በቦትል አይነቶችን እነሱ ማምረት ጀምረናል። እሱም በቅርቡ ወደ ገበያ እንገባለን ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ጉብኝት ከጥሩ ማብራሪያ ጋር ሰተኸኛል። ለሱ እጅግ አድርጌ አመሰግናለውኝ። እናንተን ማግኘት የሚፈልጉት ሰዎች በምን አይነት አድራሻ እንዲሁም ደግሞ ስልክ ቁጥር ማግኘት ይችላሉ? አድራሻችን ኮዬ ፈጬ አደባባይ የእኛ ማዲያጎን ላይ 30 ሜትር ገባ ብሎ ነው። ስልክ ቁጥራችን 0925926664 ነው። በዚህ ደውሎ ማግኘት ይችላሉ ማለት ነው። ጥሩ ስለሰጠኝ ማብራሪያ እጅ ጋር እያመሰግናለሁ። በመጨረሻ ማስተላለፍ የምትፈልገው መልክት ካለ በመጨረሻ የማስተላልፈው መልዕክት ያው በሀገራችን ምርት እንኩራ ነው። አመሰግናለሁ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ቢቲ ማኒፋክቸሪንግ ጋር ተገኝተን የተለያዩ የሻማ ማምረቻ ማሽኖች ምን ይመስላሉ፣ ዋጋቸውስ ምን ያህል ነው የሚለውን ወደ እናንተ አድርሰናችሁ ነበረ። እነዚህን ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል እነዚህን ማሽኖች ማግኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ሆኑላችሁ።